ከስድስተኛው ሀገራዊ ምርጫ የተሻለ ዴሞክራሲያዊ ምርጫ ኢትዮጵያ ውስጥ ይደረጋል እናስባለን። ማን ይመረጣል የሚለውን የሚያውቀው ህዝቡ ቢሆንም በእኛ እምነት ግን የተሻለ ኢንክሉሲቭ ነገር ይፈጠራል እናስባለን። ያ እንዲሆን በእናንተ በኩል የምንፈልገው ቅድም እንዳልኩት፣ ሰብሰብ ብላችሁ ጠንከር ብትሉ፣ በእኛ በኩል መተው ያለብን መደገፍ ያለብን ነገር ካለ እኛም ለማድረግ ዝግጁ ነን። እኛም እንወዳደራለን ብልጽግና የሚወዳደሩ ለማሸነፍ ነው ህልሞች ስላሉት ግን ብልጽግና ብቻ የሚይዘው መንግስት ብልጽግና ብቻ የሚይዘው ፓርላማ ለኢትዮጵያ ዴሞክራሲ ይጠቅማል ደግሞ አናምንም። እኛ እንደዛ አናምንም። እኛ ማሸነፍ እንደምንፈልገው ሁሉ የሚፎካከሩ ፓርቲዎችን ቢሳተፉ ይጠቅማል እናስባለን። ይሄን ስለምናስብ ይሄ እንዲሳካ ማክሲመም ጥረት እናደርጋለን። የእናንተን ድጋፍ ግን እንፈልጋለን። ካልደገፋችሁም ልንቸገር እንችላለን። ምክንያቱም በላይ ብንስማማም ታች ሲሄድ እንደምታውቁት የጎሳም የምናምን ጉዳይ ስላለ ነገር እንዳይበላሽ ከወዲሁ አመት አለን። የምንከራከርበትን እንከራከራለን፣ የምንስማማበትን ደግሞ እየተስማማን እየለየን አብረን ብንሰራ ፓርላማውም ኢንክሉሲቭ ይሆናል፣ መንግስቱም ከአሁን በላይ የተሻለ ኢንክሉሲቭ መንግስት ይሆናል። ይሄ ደግሞ ለኢትዮጵያ ይጠቅማል። በዚህ መንገድ ለማየት ብንሞክር ይሻላል። ሀሳብን በነፃ የማራመድ ሀሳቡን በነፃ የመግለጽ ህገ መንግስታዊ መብታችሁን ማስከበር ላይ ያለው ውስንነት ደግሞ እኛን ይመለከታል። እሱን ደግሞ እኛ ፈትሻለን። በህግ ሬኮግናይዝ ተደርጓል። ማንም ሰላማዊ ኃይል ሀሳቡን በነፃ ማራመድ ይችላል። ሚዲያ መገልገል ይችላል። በመድረኮች ላይ ሀሳቡን ማንሳት ይችላል። ይህንም የሚከለክሉ ጉዳዮች ቢሮን ጨምሮ ካሉ ደግሞ እኛ እየፈተሽን እናስተካክላል። አቅም በፈቀደ መጠን አብዛኛውን ችግሮች ፈተን የተሻለ ምርጫ ለማድረግ ከእናንተ ጋር እንሰራለን።